እንደ ሀገር ቆም ብለን ማየት አለብን የሚል ሀሳብ ነው ያለኝ ካየው እኮ ብሔራዊ ቡድን ሲሄዱ የሚጀምሩት ከፓስ ነው ገና ሀ ብሎ ይሄ ደግሞ ከምን የተነሳ ከናንተ የሚደበቅ ነገር የለም እሱም ምንድነው ናሽናል ቲም ለግብ ጠባቂዎች ስህተት ሲሰሩ ማይሆን ነገር ሲሰሩ እናያቸዋለን። የወንድሜን እያየው ስላደኩ እሱ ደግሞ ከህፃነቱ ጀምሮ እሱ ሚድፊልደር ነበረ። አብዛኛው ከታች ጀምሮ ያገኘዋቸው ለምሳሌ እንደነ ቸርነት ጉግሳን ማየት ይቻላል። እንደነ ቢኒያም ፍቅሩ እና በባዩ ሀጂ ማውራት ይቻላል። ከዛ በኋላ ከዓመት በታች ውስጥ ከመጣው በኋላ ደግሞ በርካቶች እነ በረከት ወሌ ማየት ይቻላል። እነ ኢዮባ አለማየው ይሄም ተምሳሌት የሚሆነው ወላይታ ዲቻን ማየት ትችላላችሁ። ከ50 እስከ ዋናው ቲም ግብ ጠባቂ ያሰልጣኝ ያለ ፕሮጀክት ጀምረን ከ15 17 20 ጀምረን በ2005 ጀምረን እስካሁን ድረስ ባለው ከ400 በላይ ወጣቶች ከአንደር ሰቨንቲ ወደ ፊፍቲ አድጎ ያለው ከፊፍቲ ደግሞ ወደ ሰቨንቲ ከዛውን አንደር 20 ላይ ነው የሚጫወተው። አክሲዮን ማህበሩ ያወጣው የመጀመሪያ ተጠቃሚ ወላይታ ዲቻ ነው። ለምን በፕሮጀክት ደረጃ ከስር ጀምሮ ከ15 ዓመት በታይ ጀምሮ ስለሚሰራ ያንንም አውቁ አሁን የገንዘብ ክራይሲስ ከፍ ያለ ነው 18ቱም ክለብ ህጉን ተግባራዊ አድርገው ፈርሞ ሄደዋል ነገር ግን ከዛ ውስጥ ተግባራዊ ካደረጉት 5 6 ክለብ ሊሆን ይችላል ከዛ ሌላ ሁሉ ህጉን ተግባራዊ አላደረገም